ዛሬ የምናወራው ነገር ለብዙ ሰዎች አይን ይገልጣል። እንደገና ክረምት ደግሞ ከሰኔ እስከ ነሐሴ ብንመለከት 24 ሰዓት ሙሉ ጨለማ ነው። አንታርክቲካ የማንም መንግሥት ግዛት አይደለች። ስምምነቱ ምን ነበረ? በጊዜ የተደረገው ምንም አይነት ወታደራዊ እንቅስቃሴ መኖር የለበትም ነው። እዛ ብዙ ከሚያስደንቁ ነገሮች መካከል አንዱና ዋነኛው የጋንበር ሴቭ ተራራ ነው። ተራራዎቹ የሚገኙት ከበረዶ በታች ነው እ ፍጥረታትም አሉ ቅሪታ አካላትም ተገኝተዋል በጣም ታላላቅ አውሬዎች ቅሪታ አካል የተገኘበት ነው መጀመሪያ እንዴት የለ ሁላችንም አለን ግን አይነ ነፍስ አለ ችግሩ በርቷል አልበራም አይኑ እንደዚህ አይነት አይን አልነበረም ነው በጣም በርቀት ማየት የሚችል አይን ነበር ነው እዛ የደም ፏፏቴ እንደሚገኝ ይነገራለን ወሃለፈትም ህየኒ ወበፃ ታባህሎ ባህር ዘደም የደም ባህር ያለበት ቦታ ላይ ደረሰችለን ይሄ ነገረ ማርያም ላይ ነው። አዎ ራሱ ብራናው ላይ እመቤታችንን ለምሳሌ መልአኩ ቅዱስ ገብርኤል ይዟት ሲያስጎበኛት የነበረው ስልጣኔ አለ። አሁን እኮ ያለው ስልጣኔ እኮ በአምስት ፐርሰንት የሚመራ ስልጣኔ እኮ ነው። ዘፋኙ የበረዶ ግግር ብለውታል። አንዱ አስደናቂው ነገር የመላኩ ቅዱስ ገብርኤል ታቦት በአንታርክቲካ እንደሚገኝ ይነገራል።